ኮማንድ ፖስት በመከላከያ ህግ ልጠይቅ። ኮማንድ ፖስት አንድ ክልልም ላይሆን አንድ ችግር ተፈጠረበት አካባቢ ስንት ወር ነው መቆየት ያለበት? ሁሉም ጥያቄ እንዲመልስ፣ አንድ ጥያቄ ልመልስህ እና ማለት ነው። በመጀመሪያ ጠብቀኝ። እኔ ጆከር ሙሉ በሙሉ ጥያቄህን ማለት ነው መልስ ልሃለሁ። እኔ የሚመጣኝ በራሴ በኩል የሚመጣልኝ ጥያቄዎች ልቀበል፣ ለእውነታው ለሰማንያ ስምንቱም ብሄር ብሄረሰቦች የሚመጣኝ ነገሮች ልቀበል። ገባህ? ልቀጣ፣ የሚቀጠም ከሆነ ቅጣትም ማለት ነው። ነገር ግን አንተ በኮንፊደንስ እንደሆነ ደርሶሃል። ከዛም አልፎ አላባት አንተ ለዛ ነገር የምትቆም ከሆነ አንድ እውነተኛ ደጋፊ ሆነን ተነጥለን እየተዋጋን ነው ብለምታስ የምታምንኩን በቪዲዮው በቪዲዮ ውጣና ፍቅር የምትባል ቻለንጅ ስላላት ነው። እንደኛ በረሃ ላይ ለሚሰቃይ ለወንድማችን ቻለንጅ ስለሰጠች እሷን አስገባት። ለዛ ነገር ነው ገባ። በነገራችን ላይ እንደዚሁ ፎሎ አድርጓት። ከዛ በመቀጠል ደግሞ አንተ በቪዲዮ ወጥተህ መናገር ያለብህ ነገር ማውራት ያለብህ ነገር በቪዲዮ ወጥተህ እያወራህ እንደ ሀቢባ ምናምን እንደተለያየ ሰው ሳይሆን ኖርማሊ ማውራት ያለብህ እዚህ ጋር ስተተ ራሽ ሚኒተር ይለብስ ሀቢባ እንታነሳለን፣ ቲክታከር አንድ ተራ ቲክታከር ሀቢባ እንታነሳለን። ወንድሜ ተራ ቲክታከር አይደለችም፣ ተራ ቲክታከር አይደለችም። ኖርማል የምትደግፍ ሴት ናት። አንተንም አልደግፍም። እውነታው ከሰራ እውነታው ደግፋለሁ። ስለዚህ እናንተ አባል እንደሆነችና ህዝብ ላይ ዘመቻ እንደምትዘምጥ እየመሰከርክላት ነው ማለት ነው። እሱ ያንተ አስተሳሰብ እንጂ እኔ አስተሳሰብ አይደለም ሰውነት አሁን እሺ ጥያቄ ልጠይቅ እኔ ቪዲዮ መውጣት የምን ያደርግልሀል የሚጠቅመን ነገር ንገረኝና ወንድነት ምን ያሳየኛል እኔ ወንድነት በጣም ወንድ ነኝ ከወንድም በላይ ወንድ ነኝ እኔ ቪዲዮ እዚህ ካሜራ ላይ ስለወጣሁ አልተኩስብኝም እኮ አልተኩስም አቃለሁ እሱን ግን ስለዚህ አሁን ሀሳቤን ነው ሀሳቤን ደግሞ እንደ ሰውነት አክብሬ እንደ ተቋምም አክብሬ እያወራሁ ነው እሱንኮ ማክበርና አለማክበር ሳይሆን ማለት ነው። ወንድ ልጅ ስፋልም፣ ስጋጭም፣ ስጣላም እራሱን ደብቆ ጀርባ ላይ አስቀምጦ ሳይሆን ለእ ለአንተ እችን ጥያቄ ብቻ አማራ ክልል ላይ አሁን ባ እመልስልሃለሁ ግን በቪዲዮው ወተህ ጠይቀኝ ለምን ወደ ጀርባ መልሽ አሁንም ወደ አማራ ክልል ከሆነ ያለው በቅርቡ ስለምንገናኝ በአካል እዛ ቁጭ ብዬ ኢንተርቪው አደርግልሃለሁ መልካም ጊዜ ወንድሜ እሺ ይመችህ በምላስህ አይደለም ጀግነት አባቴ መልካም ጊዜ ለአንተም እናንተ በምላስህ አይደለም የምመጻደቀው እኔ በምላስ ያሁን በተግባር ነው ማሳየ አንድ ሺህ አራት መቶ ሰዎች አላችሁ እዚህ ነው። እንደዚህ አይነት በምላስ የሚያምን ሰው ጋር አትከተሉ። ማርያምን በምላስ የሚከተል ሰው በምላስ ነው የሚገላሽ። በፊዚካል እንደዚህ ለአንድ ኢትዮጵያ የሚታገል ሰው ደግፉበት እንጂ ዝም እና ዝር እያገባ በምላስ የሚደግፍ በምላስ እንትን የሚል ሰው ሳይሆን ኖርማሊ እንደ ጆከር ዝም ብሎ እንትን የሚል አይደለም። ውጣ በቪዲዮ ዝርያ ምን የሚበቃው ነገር ተናገርኩት። ከዛ በላይ ምን ላስገባት ጀግንነት ማለት ሱን ደብቁ አደለም እን እሱ በቪዲዮ ወጥቶ ምናምን ነገር ያወራል። እሱ ጆከር የሚባለው ሰውዬማ ነው በቪዲዮ ወጥቶ፣ የት ያለው ፊዚካል የት ያለው ማንነት። ምክንያቱም የደገፈበት ማንነት አያውቅም። ቢያውቁ ኖሮ እኮ እንደኔ ወጥቶ በኮንፊደንስ የሚመጣኝ ቅጣት ልቀበል፣ ይኸው ዝግጁ ነኝ

አንተ ዝም በል። አንተ ዘኔ ልጠይቀው ቆይ። ስድብ አይቻልም። ስድብ አትሳደብ። ጆከርን ጆከር በስነ ስርዓት ነው። እኔ እንደዚያ ዓይነት ነገር ላይ ስድብም አልሳደብም፣ ሀሳብ እንጂ መናገር አለብኝ። ቦታ ለባለጌ ብቻ ባለጌ መልሳለሁ። ከሰደብከኝ ግን አላከብር በክብር ካለ ጆከር፣ አይደለም በመጀመሪያ ባለፈው በሰራው ስራ ማለት ነው፣ ሳላደንቅሽ አላልፍም። ሌላው ነው የሚል ማለት ነው መልዕክት። ዝም በለው። እኔ የሆነ ስራስ በተመቸኝ ነው ታውቃለህ። ይሄ ወሽመጤ ምናምን ትሬንድ በሆነችው ሰሞኑን ላይ ማለት ነው፣ ሳላደንቅ አላልፍም። ብራዘር ይመችሽ፣ አንደኛ ማለት ነው እና እኔ አሁን የት እንዳለሁ ታውቃለህ? ያየኸውን ያላየኸውን ስትል ምኑ ላይ ምኑ ቀኑ ነው? አሁን ጥሩ ታሙ። አሁን ጥያቄ፣ ኦኬ ጥያቄ፣ ጥያቄ ጠይቀኛል አ ምኑን ነው ያየኸውን ነው የምታምነው ወይስ የሰማሁ እንደ ያየሁትንና የደረሰብኝን ነገር በተለይ እኔም ላይ የደረሰብኝን በራሴ የደረሰውን ነገር ኖ እኔ ራሴ ምናምን ነገር አሁን ስለ እኮ ያን እዛ የመጣሁበት በማህበረሰብ እኔ አሁን ምሳሌ፣ አንተ ከአማራ ክልል የመጣሁት ክልሌ ላይና ወረዳ ላይ ትደርሳለህ። ከወረዳ ቀበሌ ላይ ትደርሳለህ። ከወንድሞቼ እስከ ቤተሰቦቼ እስከ ጎረቤትህ እስከ አካባቢ የደረሰውን ነገር ከዛ ነው የምትነሳ ከሀሳት እኮ አንነሳ የምጠይቀኝ ጥያቄ ስለሚገባ አይደለም እኔ ለምሳሌ አንድ ነገር እጠይቀህ አንተ ለምሳሌ ቢያንስ የምጠይቀህ ጠይቀህ የምታውቀለህ አልተማርከውም? ቆይ፣ አልተማርከውም? ቀጥል። ያቸው ግን ልዩነታችንን እኔ እንኳ ምንም ያክል ረጅም ልዩነት ትሆና ሞት ደረጃ መሳሪያ ይዘ እየዘመትክብኝ በክብር እየወራሁ ነው። ስለዚህ ከአንድ ሚኒተሪ ከለበሰ ደግሞ እንደዚህ ዝቅ ብለህ እኔ አስተማሪውኛ አሁን ትህትና ኑሮኛ አስተማሪውኝ ስመጣ የመጣሁበት ማህበረሰብ ነው የምንጠቅሰው፣ የነገም ልይዘ ነው የምንመጣ ሀገር ተረካቢ ብንሆን ነገም እንደዚህ ትህትና ያለን ሚኒተሪ ለባሽ ተቋም ነው መገንባት የምንፈልገው። አይደለም እኔ ልልህ የፈለኩም ታውቃለህ፣ በሌላ አልተሰማም። ለምሳሌ አምር አመችሽ ምናምን ይቀርልልኝ። የመጀመሪያ እስከምትናገረው ግን ያንን ሰው ማውራት ቢያንስ ይህን አማርኛ የሚናገሩ ነገር ተረድተ ነው መለስ ያለበት። ለምሳሌ እኔ እኮ ተናገርኩኝ ግን አሁን ትምህርት ደረጃ አሁን እንደዚህ ስትለኝ አልተማርኩም ካልኩ ደንቆሮ ልትለኝ ነው ወይስ ለምን ጠይቅ ወይስ ስራ ልሰጠኝ ነው አይደል? እኔ ጥያቄ ለሁለታችሁም ልጠይቃችሁ። አሁን ወንድም ከላይ ያለው ለሰማንያ ስምንቱ ብሄር ነው የቆምኩት አለ። ከሰማንያ ስምንት ውስጥ ተገንጥሎ ለብቻ ወታለች ወይስ አማራ ክልል እንግዲህ አምስተኛ ዓመታችን መጣ። በኮማንድ ፖስት ከተያዝን ምናልባት ክልሉንም ታውቁታላችሁ፣ ዘምታችኋል። ቦቶ ላይ ያለ የት ነው ያለው? አንተ ቆይ እና አንተ ሚዲያም ላይ ያለውን ልታስፈራሩ ነው? ምድር ላይ አልበቃችሁ ብሎ ተረጋጋ። ክብር ካለ ተረጋጋ። በክብር ክብር አለኝ እኮ እሺ ተረጋጋ፣ አዳምጣ መጀመሪያ ሁለት ሺ ሰው እየተከታተለን ያለው በስነ ስርዓት አዳምጠኝና፣ እሱም ያወራል በስነ ስርዓት። አሁን አንድ ጥያቄ ጠይቀሃል። ለሰማንያ ስምንት ቢር ሳይሆን አንዲቷ ተነጥላ የምንደግፍበት ምክንያት የለንም። እንደኛ እች ከተሰበሰበችበት ድረስ እች የያዘችው ተቋም እች የያዘችበት አላማ ምንድን ነው የሚለው ነገር የሚለው ነገር ነው ማየት ያለብህ። አንድ ፖለቲከኛ ፖለቲካን ይዞ ስላራመደ ብቻ እሱን አትከተል አንተ በፍጹም ገባህ? አንተ ግን እኔ ያልኩ ነገር ጥያቄ ሙሉ በሙሉ እኔ ልመልስልህ እችላለሁ። ነገር ግን ምመልስልህ

እየሞቴውን አይሁን እሱን ደግሞ የመናገር መፍት ያለ ወይም ደግሞ የመናገር ችሎታ ለፓርት ቤቱና ቁስለኛው እንጂ አንተ እኮ አድራጊ ፈጣሪ ችግሩን ፈጣሪ ስለሆንክ ምንም እንትን የሚልህ ነገር የለም። ይው እዚ ላ ነውነቱ ውስጥ አለ ማ ችግር ፈጣሪ መሆኑን ለህዝብ ሰማያና ስምንቱ ብሄር ምን እንደሚል ለኢትዮጵያ ህዝብ አስቸጋሪ ማህበረሰብ ነው። በባህሉም በውጣቱም አማራ ለኢትዮጵያ አስቸጋሪ ህዝብ ነው። ለዛ ነው የምታጠፉት። ሽንታም እንደዚህ ራስን ጀርባህን ደብቀህ ስታወራ አይደለም። እኔ አዳምጥ ውጣ ብዬ ይሄው ከአንድ ሰዓት በላይ ለምኝሃል። ወጥተ ማሳየት ነው እንጂ ዝም ብለህ አፍህን መክፈት አይደለም። ሽንታም አትፈታተን። አንተ ኮ በፊዚካል ወጥቶ ኮ አንድ አፍ መናገር ኮ ችሎታ የሌለው ሰው እዚህ ጋር ይቆዋት። አንተ ዝርዮ ነው መናገር ኮ ይብችል ኑሮ ራሱ ድፍረት ቢኖረው በምላሱ ስለሚተማመን ነው እንጂ ማለት ነው ኮንፊደንስ እንደ ወንድ ሆኖ መናገር ቢችል ኑሮ ያወራ ነበረ። በቪዲዮ ወጡ ይሄ ሁለት ሺ ሶስት መቶ ምናምን በላይ አለ። በእነሱ ፊት ለፊት ማውራት ይችል ነበረ። ኧረ ምንምናልባት እዚ ጋ ጆከር ጆከር ምናምን አለው እኔ የማምነው የማይሆን አለ። እሱ ግን የሚያምነው የሚሰማውን ነው። በነገራችን ላይ እዚጋ እኔ ጀዝሊሽ ምላሱ ይጠይቅበታል፣ ግን ነገ ደግሞ ቪዲዮ አይወጣም። ይህን ደግሞ አምናችሁ ዝም ብላችሁ በቃ እንዲህ ምናምን የምትሉ ሰዎች

ልነጋገር ይችላለሁ። ከዛ በኋላ ደግሞ የሚመጣኝ ነገር ሊቀበል ይችላለሁ። ነገር ግን እሱ ራሱን ጀርባ ላይ ደግሞ በፊት ደግሞ በምላስ የሚተማመን ሰው አልቀበልም። እሱ አደንቅለታለሁ። አየዋ ቤት የሰራውን ስራ አደንቃለሁ። ያ ነገር ከተመቸው ይመቸው፣ በቃ ካልሆነ ግን የራሱ ጉዳይ። እኔ እዚህ ምናምን አንድ ብሄር እየጠራ ምናምን የሚንጫጫ ከሆነ የራሱ ጉዳይ፣ በቃ ነገ ዋጋውን ያገኛል። ስሙ እዚህ ጋር አንድ ሺህ ስምንት መቶ ሰዎች አላችሁ እና ማለት ነው። ፍቅር ሻይልኝ ሰጥታለች እና ለአንድ ጓዳችን። በእርግጥ ነው እኔ ፖሎ ይቅረብኝ አባቴ፣ ጣጤ የለውም። እኔ እናንተ ተደሰጡበት፣ ፍቅርም ትደሰጥ፣ ከሟንትም ተደሰጥ። አ የምር እኔ የምፈልገው እሱ ነው። እኔ ልጠቀምና ደግሞ እኔ እንኳን ጣጤ የለብኝም

አሪባ ቤት በሰራው ስላማ ነው። እኔ አጨበጭ ብለታለሁ። በጣም ነው የሰውን እንትን መለያየት ምናምን የማይፈልግ ሰው ግን በሌላ ነገር ምናምን ነገር እሱ እና ግን የምር ቆይ አንዴ አንድ አሁንም ያልተረዱ ሰዎች ስላሉ ነው ለማውራት ስለፈለኩት ነው ማለት ነው ምን መሰላችሁ አሁን እዚህ ጋር ያላችሁ ሰዎች ጆከር ይሽታል